አይነ በሲሮ አፍቃሪ ከሚለው ታሪክ ክፍል ሃያ አራትን ይዤላችሁ መጥቻለሁ። ትንሹ አህመድ ወንድሙ እንደሆነ ያላወቀውን የአህመድን የታመመ ሰውነት እያስታመመ ከአጠገቡ ተቀምጧል። አህመድ እስካሁን አልነቃም፣ ፍጹም ራሱን አያውቅም። መላ ሰውነቱ በጀሶና በፋሻ ተጠቅልሏል። የሚንቀሳቀስ የሚርገበገብ አካል የለውም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም እንዴት ናችሁልኝ? እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ! አይደለም የሚንቀሳቀስ የሚታይ የሰውነት አካል የለውም። አሁን ደግሞ አዲስ ዱብ እዳ ወርዷል። ዶክተሩ እኛ ልናክመው የምንችለው የተሰበረውንና ከላይ ያለውን አካሉን ነው ነገር ግን አደጋው በሚደርስበት ሰዓት በከፍተኛ ሁኔታ ጭንቅላቱ ላይ ያጋጠመው ችግሮች ስላሉ እንደዚሁም ውስጥ ላይ ያላየናቸው ናቸው ሌሎች ችግሮች ሊኖሩ ስለሚችሉ እኛ የመጀመሪያ እርዳታውን ሰጥተነዋል። ከዚህ በኋላ ያለውን ከፍተኛ ሆስፒታል ሄዶ መታከም አለበት በሚል ዶክተሩ ለትንሹ አህመድና ለእናቱ ነግሯቸዋል። ትንሹ አህመድ እና እናቱ በጭንቀት ውስጥ ናቸው። የሚያደርጉት ጠፍቷቸዋል። ግን እናትየው አንድ ነገር ያስባሉ። የእሱን ሕይወት እስከ መጨረሻው ማዳን አለብን። ማን እንደሆነ የማናውቀው ሰው ዛሬ ታሞ እጃችን ላይ ወድቋል። እኛም ብንሆን አንድ ቀን እኛም ብንሆን የአንድ ሰው እጅ ላይ እንዴት ልንወድቅ እንችላለን ይላሉ እንችላለን ይላሉ። ትንሿ አህመድ ግን ከዚህ በኋላ በማያውቁ ሰው እንዲሰቃዩ አይፈልግም ምክንያቱም ከነበሩበት እጅግ በጣም ከወረዴ የድህነት አረንቋ አሁን ወዲያሉበት በጥቂቱ ጥግን ግን ወዲያለው ኑሮ እየተመለሱ ያሉት ከረጅም ዓመታት በኋላ በተስተካከለላቸው ንግድና ባላቸው ነገር አማካኝነት ስለሆነ ያለውን ሁኔታ ማጣት አይፈልግም። የጀመሯትን ራስን የማኖር ሂደት አጠናክሮ መቀጠል በወቅቱ ደግሞ ታላቅ ወንድሜ እየመጣ ስለሆነ እሱን ማግኘት ሲል በልቡ ላይ አትሟል። ከዛ ውጭ ግን የማያውቁትን ሰው ከዚህ በላይ የሚረዱበት አንዳች ምክንያት አልታየውም። እናቱ ግን በቀላሉ የሚታወሰው አይደሉም። ሊያሳምኑት ሞከሩ። አሉትም፣ ልጄ፣ የእኛ ንብረት እና ጥሪት አላፊና ወዳቂ ነው የእሱ ሕይወት ግን ከንብረት በላይ ነው። እኛ ወደ መቃብር ስንሄድ ከንብረቶቻችን አንዲትም እንኳን ይዘን አንሄድም። ይህን ሰው ከማገዛችን ግን ለእሱ ያደረግነውንና መልካም ስራ መቃብር ውስጥ ገብተን የጨለማ ብርሃን፣ የነገ ደግሞ የጀነት መግቢያ ሰበብ ይሆነናል። የማናውቀውን ሰው በመርዳታችን ትሩፋቱ ለራሳችን ነው። እያየን ብንተወው አንድ ቀን እኛም የሚተወናነጠም እጃችን ላይ የወደገበት ታላቅ ምክንያት ይኖረዋል እና ይህንን ሰው ማገዝ አማራጭ ሳይሆን ግዴታ ነው ብለው ለረጅም ሰዓታት ሲዘክሩትና ሲመክሩት ዋሉ። ትንሹ አህመድ እጅግ ብዙ ካንገራገረ በኋላ ወደ መስማማቱ ሄደ። መጨረሻ ላይ ለእሳቸው ብዙም አጓጊ ባይሆንም ለሱ ግን መደምደሚያ የሆነለትን ቃል እንዲህ ሲል ነገሩት። ልጄ እንደ ማልዋሽ ታውቃለህ እናት ነኝ እዛ ቦታ ላይ ሄደን ልጅ ልጁ ወድቆ ሳገኘው የተገለበጠው መኪና እዚህ ከተማ ውስጥ አይተነው የማናውቅ እጅግ ባለ ሀብቶች ብቻ የሚይዙት የከበሬታዎች መኪና ነው ስለዚህ ይህን ሰው ረተ ነው እስከ መጨረሻው ወደ ጤናው እንዲመለስ ካደረግ ነው ምናልባት አላህ ከዚህ ከዚህ አረንቋ የሆነ የድህነት ህይወት እንድንወጣ ያዘጋጀልን ሽልማትም ሊሆን ስለሚችል ይህንን ፈተና ያለን ሁሉ ሰጥተን እንረፋው እና አላህ በተሻለ ይተካናል፣ አሉት። ትንሹ አህመድ ወንድሙ እንደሆነ ሳያውቅ በመከራ ተስማማ። እሳቸው ልጃቸውን፣ እሱ ደግሞ ታላቅ ወንድሙን ለተሻለ ህይወት ሊያሳክሙ ጥሬት ንብረታቸውን ለመኖር የማያጓዷቸውን የማይጎዳቸውን ያህል ለመኖር የማይጎዳቸውን ያህል ቀንሰው ሊሸጡ ተስማምተው ከሆስፒታሉ እንደሚመለሱ ተናግረው ወጡ። ኤልያስ ወደ ሽንት ቤት እየሄደ ነው። ኤምራንና እና ኢክራም በድንጋጤ የራሳቸውን መሳት እስከሚያርቃቸው ደንግጠዋል። በዚህ ሰዓት ነበር ኤምራን ነገሩን ሊቀይር የሚችል ታላቅ መፍትሄ በተግባር የዘየደው። ኤምራን ቀድም የበላው ምግብ እንዳልተስማማው ሰው አስመስሎ የሚያስመልስ ሰው ድምጽ ለማውጣት ሞከረ። ነገሩ ቀለል ሲልበት ጣቱን ወደ ጉሮሮው ሰክቶ ከውስጥ ያለውን የበላውን ለማውጣት እየሞከረ በሩጫ ኤልያስን ቀድሞት ሽንት ቤት ገብቶ በሩን ቆለፈ። ኤልያስም ገና የኤምራን የሚያስመልስ ሰው ድምጽ ሲሰማ እጅግ በጣም ጽዩፍ ነውና ሄድልኝ ብሎ ከአጠገቧ ሸሸው። ከሽንት ቤቱም ተመለሰ። ሽንት ቤቱ ላይ ኤልያስ መልሶ የሚገባበት አይመስልም። ኢክራም የሞት ሞቱን ተማሞታ ኤሊያስን ቀድሞ የገባው ኤምራንን በጀግንነት ልቧ ላይ ጻፈችው። ይህ ጽሑፍ ቢነበብ ኖሮ እንደምትገደል ታውቃለች። ስለዚህ ሕይወቷን የታደገላት ያክል እስኪመስላት ድረስ ጀግናዬ ብላ ሰየመችው። ኤምራን በሚያስመልሰው ድምፅ ሆኖ ወደ ሽንት ቤት ከገባ በኋላ በፍጥነት በውሃና በጨርቅ የተጻፈውን ሁሉ አጠፋው። ያኔ ልቦ ተነፈሰች። በፈጸመው ጀብድም የራሱንም እጅ የሚወዳትን የራሱንም እጅግ የሚወዳትን የኢክራምንም በማያውቀው ጣጣ ውስጥ ሊከቱት የነበረውን የማሜንም ህይወት ማዳን ቻለ። በዚህ ሁኔታ ዘለግ ያሉ ደቂቃዎችን አልፈው ሰላታቸውን ሰግደው ጨረሱ። ማሜም የቀረበለትን ተመግቦ ተሰናብቶ ለመውጣት ተዘጋጀ። ኢክራምና ኢምራን እየተያዩ ተጨማሪ ነገር ማድረግ ስላልቻሉ ተስፋ በመቁረጥ ስሜት አጎነበሱ። ማሜ ተሰናብቷቸው ወጣ። ወደ ግቢው እንዳመራ አንድ ድምጽ ሰማ። ማሜ ድንገት መለስ አለ። የሰማው የሲቃና ጩኸት መሰል ድምጽ ነው። ይህ ድምጽ ደግሞ የጠበቀው አበራ ነው። ሲደበድቡት ከርመው ራሱን ከሳተ በኋላ ገና መንቃቱ ነው። ይህንን ድምጽ ሰምቶ ማሜ ወደ ኋላ ተመለሰ። የሰማው ድምጽ ምን እንደሆነ ጠየቃቸው። ኤልያስ እየተንተባተበ ወንድሞ በኃይለኛ ጥርሱን አሞት መኝታ ቤት እንዴተኛ ነግሮት ነገረው። በማሜ መመለስ ኢምራንና ኢክራም ደንግጠዋልም ተደስተዋልም። የደነገጡት የማይሆን ነገር ውስጥ እንዳይገባ ሲሆን የተደሰቱት ደግሞ ሌላ ፈታ ካገኘን ብለው ነው። ግን ያሰቡት አልሆነም። ኤልያስ በቀልጣፋ አነጋገር ወንድሜን ጥርሱን ስላመመው እያቃሰተ ነው ብሎ ወዲያውኑ መለሳቸው። ማሜ የኤልያስን መልስ ሰምቶ ወንድሙን ለተባለው ሰው መልካም ጤና ተመኝቶለት ተመልሶ ወጣ። ማሚ ወደ መኪናው አመራ። ኢክራምና ኢምራን በድንጋጤና በፍርሃት ተዋጡ። በቃ የመጨረሻው እድል አከሸፍን። ከዚህ በኋላ መገደሏ ነው ሲሉ ተስፋ ቆረጡ። ሁለተኛ ሰው ሲገደል በእልህና በቁጭት ምንም ማድረግ ባለመቻል ስሜት ውስጥ ከባዱን ጽዋ ሊጎነጩት አጎነበሱ። በዚህ ሰዓት ነበር ማሜ ድንገት መለስ ያለው። ማሜ የተመለሰበት ምክንያት ውጩ መሸትሸት ያለ ቢሆንም አይደለም፣ ለግቢው ለአካባቢው ጭምር በመልካሙ አህመድ አማካኝነት ከፍተኛ የሆኑ ባውዛዎች አካባቢውን ግቢውንም ፍንትው አድርገው አብርተውታል። ቀን ነው የሚመስለው። ማሚም የተመለሰው የመኪናው ፊት መስታወት ላይ ወፎች ተጽደርተውበት አበላሽተውበት ስለነበር ነው። በዚህ ምክንያት ካላስቸገርኳችሁ ብሎ ፎጣ ነገር ጠየቃቸው። ኤክራም ፎጣ ልታመጣ ወደ ኩሽና ሩጣ ገባች። ትንሽ ሰከንዶች ኩሽና ውስጥ ፈጀች። ኤልያስም ልክ እንደ አሳቢ ሰው ቶሎ በይ መሽቶበታል አላት። እሷም ተጣድፋ መጣችና እኛ ግቢ መተክ ለሆነብህ ነገር አንተ አታጸደም ብላ በያዘችው ጆክ ውሀና በፎጣው ልታጸዳለት ወደ መኪናዋ አመራች። መኪናው ጋር እንደደረሰችም በአንድ እጇ እያጸዳች በሌላኛው እጇ ኩሽና ውስጥ በቆየችባቸው ጥቂት ሰከንዶች እየሞነጫጨረች በፍጥነት የጻፈችለትን ግድግዳው ላይ ጽፈው የነበረውን በወረቀት የቀየረችውን ድረስላቸው የሚለውን ደብዳቤ ከፈት ባለው የማሚ መስታወት መቀመጫው ላይ ፊት ለፊት እንዲታይ አድርጋ ወረወረችለት። መስታወቱን አጽድታ ወደ ቤት ተመለሰች። ማሜም ወደ መኪናው ገባና ገና ሊቀመስ ሲል ወረቀቱን አየና አንስቶ አነበበው። ውድና የተከበራችሁ የቻናል ቤተሰቦች፣ ክፍል 24 ይሄን ይመስል ነበር። ክፍል 25 ላይ ደግሞ ማሜ ኢክራም የጻፈችለትን ወረቀት አንብቦ ምን ያደርጋል? እውነትም ድረስላቸው እንዴት ተባለ? ለጋሽ አክመልና ለልጃቸው እየደርስላቸው ይሆን የሚለውን ነገር ክፍል 25 ላይ የምናይ ይሆናል። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት አላህ ሰላማችሁን ብዝት ትርፍ ያደርግልኝ እያልኩኝ በዚህ ልሰናበታችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ